ትዝብት ነው ሆዴ ትዝብት ነው፣ ትዝብት ነው ሆዴ ትዝብት ነው በሚል ሙዚቃ ቡራዬ ብሰራ በአሁኑ ሰዓት እኔ በጣም ደስ ይለኛል በጣም ደስ ይለኛል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጽር ድንቅ ሚዲያ ተከታታዮች በሙሉ እንዴ ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃችኋለሁ። እኔ በጣም እየታዘብኩ ነው ያለሁት። ትናንት ቡራ በለቀቀው ቪዲዮ ቲክታክ ላይ እንግዲህ አንዳንዶቹ ፎቶ ይዘቀዝቃሉ፣ አንዳንዶቹ ይሳደባሉ። ከሚሳደቡት በላይ ደግሞ የሀይሚንና የቡራዬን አንድነት ፍቅር በሰላም እንዲመጡላቸው የሚጠብቁ ሰዎች ናቸው። እና አንዳንድ ተንከሲሶች ደግሞ እንግዲህ እንደምታዩት እዚህ ጋር ኮሜንት እንግዲህ መታ ፎቶውን ለምንድን ነው የዘቀዘቃችሁት ባልኩበት፣ አይደለም መዘቅዘቅ፣ በህይወት እጫወትበታለሁ በሀይሚዬ የመጣብኝን ይህ ውሻ ብላለች። እንግዲህ እህቴ ለማንኛውም ማለት ነው ፈጣሪ ልቦና ይስጥሽ። በማያገባሽ ነገር አትግቢ። ሃይሚና ቡራዬ ብዙ የሚያጣምራቸው ነገር አለ፣ ብዙ የሚያገናኛቸው ነገር አለ። ቁም ነገር ማለት ነው። እኔ ትናንት እንደውም በደንብ አልተናገርኩትም፣ በዚህ በፎቶ ዙሪያ ማለት ነው። ቡራንም ሆነ ሌላ ሰንበዲ በቃ፣ ለምን ሃይሚዬንም አይሆንም፣ የሆነ ነገር ሲፈጠር ፎቶ መዘቅዘቅ፣ መሳደብ፣ ምናምን ምናምን ነገር ከእነሱ ላይ ምንም የሚቀንስባቸው ነገር የለም። አሁን ትናንት የብሩኬ ፎቶ ተዘቀዘቀ። ተዘዝቆ ራሱን እንደዚህ ስልክ እንደዚህ ዝቅ አድርጌ ሳየው እንዴት እንደሚያምር በጣም ነው የሚያምረው። የእውነት በጣም ነው የሚያምረው። ብዘቀዝቁት ብሰድቡት ብትሉት ምንም የሚቀንሰው ነገር የለም ምንም። እንደውም እሱን ቀና ሳድርግ አንችን ነው ዘዝቅ የማይሽ በነገራችን ላይ የቡራ ፎቶ ተዘዝቆ ልክ እንደዚህ እኔ ደግሞ ገሌ ውጭ ሳይ እሷን ዘቀዘቅኳት ማለት ነው። ግን ምንም ለብሩኬ የሚሰጠው እንትን የሆነ የሚጎዳው ነገር ምንም ነገር የለም። ፎቶ ቢዘቀዘቅ ቢሰደብ አንድ ሰው ሙልጭ አድርጎ ቢሰድቦ ምንም አይቀንስበትም። እንደውም ምንም እዛም ሃይሚ ጋር የምትሄዱ እንደዛ ማለት ነው። እና አንዳንድ ጊዜ ብትረጋጉ መልካም ነው ብዬ አስባለሁ። መልካም ነው ለሰው ልጅ ጥሩ ነገር እስኪናስብ ሀይሜ በሀይሜ የመጣ እዘቀዝቀዋለሁ በሀይሜ የመጣ እንዲህ ያደርገዋለሁ፣ በሀይሜ የመጣ እንዲህ ይለዋለሁ። እናንተም ቤት ናችሁ። ቆይ ምን አገባችሁ እንዴ? የሰው ልጅ እኮ አይጣላም ያላችሁ ማነው? አይደለም ሰውና ሰው ቀርቶ እኮ እግር ራሱ ስትራመዱ እግርና እግር ራሱ እኮ ይጋጫል። እነዚህ ልጆች ተጣሉ ማለት የሆነ ነገር በመሀላቸው ክፍተት ሲቀጥል፣ ምንም ብሩኬ ምንድን ነው ያደረገው? እኔ እኮ የብሩኬ ጥፋት ምንድን ነው እስኪ ንገሩኝ። ሀይሚ የሰው ወሬ ሰምታ ነው የመጣችሁ እንጂ ባይኗ ያየችው ነገር የለም። እሱ ሲያደርግ ባይኗ እኮ አላየችም። ይሄ ደግሞ ምንድን ነው ነገሩ? ተፈቶ እነዚህ ልጆች አንድ እንዲሆኑ ሰላም እንዲፈጥሩ እንደማድረግን የሆነ በቃ መጥፎ ቃላት እየተናገራችሁ እኔ ሀይሚዬ ወዳጅ ነኝ። ሀይሚዬ እንደዚህ ካደረጋት እንደዚህ ይሁን እንደዚህ ይሁን ወይም እዛ ጋር በቡራ ትምጡ ቢቡራ እንዴት ካደረገችው እንደዚህ ይሁን ይሁን የምትሉ ሰዎች እውነት በራሳችሁ ነው እንትን የምትሉት የምታፍሩት? አሁን ሀይሚና ቡራዬ ነገ ጠዋት ታርቀው ምናምን እኮ ይመጣሉ። አንድ ሆኖ ይመጣሉ። እኔ ከነሱ ብዙ ነገር እጠብቃሉ። ይሄ በጣም ተራ ነገር ነው። በነገራችን ላይ በጣም ተራ ነገር ማለት ያሁን ብራ ከሴት ጋር ሄደ እንዲህ አደረገ ወይ ሀይሚ የሆነ ነገር አየንባት፣ ይሄ ተራ ነገር ነው። የሰው ልጅ በሕይወት እያለ ብዙ ፈተናዎች ያጋጥሙታል። ያንም ፈተና ግን ጠንካራ ሆኖ ጎበዝ ሆኖ ማለፍ አለበት። ሀይሚም እንደዛው ማለፍ አለባት። ገባችሁ አይደለም? ሰው ሆኖ የማይፈተን ነገር የለም። በተለይ ሶሻል ሚዲያ ላይ ያለ ሰው ማለት ነው። ሳያደርግ እራሱ ራሱ አድርጓል ብሎ ነው የሚወነጀለው። ሳያደርጉ ራሱ አድርገዋል ነው የሚባሉት ፌመሶችን ማለት ነው። እኔ ምንም አይመስለኝም በነገራችን ላይ እና ግን አንዳንድ ሰዎች ግን ቆም ብላቸው አስቡ። ካለፈው ነገር ተማሩ። ባለፈው እንደዚህ ሁለቱ ጋር የሆነ ነገር ሲፈጠር የሆነን ፓርት ለይታችሁ ስትቀጠቅጡ ነበር ግን መልሰው ታረቁ አንድ ሆኑ የምታፍሩት ራሳችሁ ናቸው አሁንም ደግሞ እንደዛ አታድርጉ እንደውም ሀይሚዬ ከቡራዬ ጋር ታርቃ አንድ ላይ ሆኖ ብዙዎቹ እንደውም ትናንት ኮሜንት ላይ በስማም እውነት በጉጉት ስንጠብቃችሁ ነበረ ዛሬም ቀራችሁ ወይ አንድነታችሁ ናፍቆናል በቃ እንዴት ነው ይሄ ትክክለኛ አድናቂ ማለት ይሄ ነው በቃ የእነሱን ሰላም የእነሱን አንድ መሆን የሚመኝ የሚፈልግ ነው ትክክለኛ አድናቂ። ከዛ ውጭ ግን ብሩኬ ጋ የሆነ ነገር ስታዩ መሳደብ መዘዘቅ፣ ሀይሚ የሆነ ነገር ስታዩ መሳደብ መዘዘቅ፣ አስተያየት መስጠት መብታችሁ ነው። በነገራችን ላይ አስተያየት መስጠት መብታችሁ ማንኛውም ሰው ማለት ነው። እኔ ጋ ስህተት ካለ እንዲህ እንዲህ ስህተት አለብሽ ብትሉኝ ደስ ይለኛል። ከስህተቴ እንድታረም ጥሩ ነገር እንዳደርግ ነው የምትረዱኝ፣ ማለት ነው ለእኔ ትጠቅሙኛላችሁ። ስህተቴን ሸፍናችሁ ግን ማለት ነው ጀግና ጀግና ጎበዝ ጎበዝ ማለት ጥሩ አይደለም። አሁን ለምሳሌ ሀይሚዬ ምንድን ነው ልጁ ልጅቷ፣ ያቺ ብሩኬ እንዲ እንዲ እንዲ ከብሩኬ ጋር እንደዚህ አይነት ግንኙነት አለኝ ያለችዋ ልጅ መታ፣ እንደዛ ስትላት ብሩኬ መታ፣ ሀይሚዬ መታ፣ እንግዲህ ብሩኬን እንዲ እንዲ እንዲህ አድርጓል ምናምን ብላ ከስንት ቀን በኋላ ተናገረች ማለት ነው አሁን እናንተ ምንድን ነው ማለት ያለባችሁ ትክክለኛ ወዳጅ ከሆናችሁ እናንተ ሀይሚዬ ተረጋጊ የሰው ወሬ አትስሚ ይህች ልጅ የመጣችኋ ልጅ ሁለታችሁን ለማጣላት ይሆናል ተረጋጊ ብላችሁ እንደመምከር ግን ሀይሚዬ ጀግናዬ እንትን ምናምን ማንንም እንዳትፈሪ ወደፊት በርቺ ከጎንሽ ነን ምናምን ይሄ አሁን ገደል ነው የሚሰዷት ያች ልጅ የመጣችኋ ልጅ ከጀርባ ታንኮለኛስ ብትሆን በምን ታውቃላችሁ እንደውም እናንተ ማለት ያለባችሁ ሀይምዬ ተረጋግተሽ ምናምን ከካሜራ ጀርባው ያለውን ነገር ፍቱት፣ ይች ልጅ የመጣችበት ነገር ጥሩም ላይሆን ይችላል ብላችሁ እንደማለት ግን ከባድ ነው። በጣም ከባድ ነው። እውነት ሰው ግን ከባድ ነው። አሁን የትናንትናው ቡራ ፖስት ያደረገው ሙዚቃ ላይ ለወሬኞች ነው፣ አንሰማም ወሬ የሚለው ማለት ነው። በቃ ወሬ ለሚያቀብሉት ለሚን ሾካሾኩት ማለት ነው፣ አንሰማም ወሬ ያለው ማለት ነው። ዛሬ ደግሞ በዚህ እኔ በሰጠው ሙዚቃ ብትመጣ ደስ ይለኛል ቡራዬ፣ እና ቡራ ሀይሚዬ ደግሞ ነገሩን ፈታችሁ በሰላም ብትመጡ ደስ ይለኛል እኔ። ምክንያቱም ቪዲዮም እየሰራችሁ አይደለም፣ ጠፍታችኋል። እንግዲህ ምን እንደተፈጠረ አላውቅም። ከዛ በኋላ ምን እንደተፈጠረ ምን ላይ እንደደረሱ ምን እንደሆኑ ምንም የማውቀው ታሪክ የለም፣ የደረሰኝ መረጃ የለም። ግን እስካሁን በምናየው ነገር ቡራ ዘና ፈታ እያለ ነው፣ ዘና ፈታ እያለ ነው ያለው። በቃ አያቸው የሆነ ነገር ቢኖርበት አሁን ቡራ ጋር የሆነ ነገር ቢኖርበት፣ የደበቃት ነገር ቢኖር ሀይሚዬን ማለት ነው፣ ወይም ከሌላ ሴት ጋር ያደረገው ነገር ቢኖር እንደዚያ አይሆንም። በነገራችን ላይ ኮንፊደንስ ያለው ሰው የፈለገ ነገር ሰው መቶ ቢለው ምንም አይመስለውም። የምትሸማቀቁት፣ የምትፈሩት፣ የምትርበተበቱት የሆነ ነገር አድርጋችሁ ከደበቃችሁ ነው የምትርበተበቱት ማለት ነው። ስሬስ እና ደግሞ ሁላችሁም ታውቁታላችሁ ፎቶንም የዘቀዘቃችሁት ሆናችሁ የምሰርቡትም ሆናችሁ ቡራ በጣም ጨዋ ልጅ እንደሆነ ታውቃላችሁ፣ ግን ትቀናላችሁ። ስለምትቀኑ በቡራ ብቻ አደለም የምትቀኑ፣ በሀይሚ ብቻ ትቀናላችሁ። ለስሙ ግን ሀይሚዬ እንወዳታለን፣ በሀይሚ ከመጣ እንዘቀዘቃለን፣ በሀይሚ ከመጣ ይሄ እንትን ልጅ ምናምን የምትሉ በሀይሚ ራሱ በጣም ነው የምትቀኑት። ሀይሚና ሚና ብሩኬ እንድላዩ የምትፈልጉ እናንተ ናቸው አንደኛዎቹ ማለት ነው እናንተ። ስለዚህ አታስመስሉ፣ እውነት ማስመሰል ጥሩ አይደለም፣ ጥሩ አይደለም። በተለይ አንዳንድ ሴቶች